ባንክ ውስጥ የለም፣ ትባል። ሰላም አለይኩም ረህመቱላሂ ወ አብረካችሁ ውድ ቤተሰቦቼ፣ እንደት ናችሁ? ሰላም ነው። ዛሬ በአዲስ ቪዲዮ ተገናኝተናል። የዛሬ ቪዲዮ ለየት ያለ ነው። ዛሬ በጣም በጣም ወሳኝ ነገር ነው መነግራችሁ። እስከ መጨረሻ ድረስ ቪዲዮ ተከታተሉት። ስለዚህ ዛሬ ሰላምታም አላበዛም ወሬም አላበዛም፣ ቀጥታ ወደ መነግራችሁ ነገር ነው የሚለው። ልጅቷ አረብ ሀገር ወደ አምስት አመት ስድስት አመት ወደ ሰባት አመት አካባቢ እንደዚህም ይሄም ይጠጋ ሰርታለች እዛ ቆይታለች። እና እዛ በምትሰራበት ጊዜ እንዳለ በአጠቃላይ የምታገኘውን ብር ወደ ቤተሰብ ነው የምትልከው። በወንድሟ አካውንት ነው፣ በእሷ ስም በተከፈተ አካውንት ወንድሟ ነው ብሩን ተቀብሮ ወደ እሱ አካውንት የሚያስገባላት እና በዚህ ማል አንድ ወደ አዲስ አበባ ወደ ኢትዮጵያ አልተመለሰች። እዛው ሁና ስትሰራ ስትሰራ፣ ያው እያንዳንዱ ብር ለወንድሟ ትልክና ወንድሟ በባንክ የሚያስቀምጠው ከዛ ልክ አምስት ዓመት የሀራ ተሰራች በኋላ

እንደ ምሽራ ነው የሚቀበለው። ተማን ነገር በቃ አጀባ ነው ሳምንት ለሳምንት ምናምን ነገር። ከዛ ወደ ሞካባ ያለፈ ሲመጣ ያ ወንድሟ ማናገር ሳለባት ወንድም ይወጋ ያኛውን ብር በእሷ አካውንት የተቀመጠው እኔ እሷን ብር እንዲያወጣላትና አንዳንድ ቢዝነስ ለመጀመር እንዳሰበች ምናምን ነገር ተነግራለች። እና እሱም ሰበብ ቆይ፣ ችግር የለውም እሺ፣ አሁን

ግዴታ ብሬን ሄደን አውጣና በቃ ማረን ፍልጋ ያለ ጠቅለየ የሚመጣውን እኮ ምን አልመለስም። ስለዚህ አሁን ጊዜ እንትን ያልክብኝ ነው ብላው ትራስተ ስትጠይቀው የሰማችሁ ነገር በጣም ደስ የማይል ነገር፣ ከእሱ የሚሰብር ነገር ነው። አምስት አመት ሰርታ ያጠራቀመችው ብር ኦልሞስት ምንም በሚባል ደረጃ ባንክ ላይ የገባ ይላል የራሱን ህይወት ነው የሚኖርበት። በቃ ብሩ ያጠፋዋል፣ እንደራሱ ሲጠቀመት ነው። በእሱ አካውንቱ ብሩ አስገብቶ አያውቅም። ይህ ሰባጅ ተምሮች አምስት ዓመት ብር ያው በተለይ አረብ ሀገር ሰዎች ተሰርቶ በብዙ ነው። እንደዛው የሰረችው የአምስት አመት ብር አጠቃላይ ባንክ ውስጥ የለም ብትባል በቃ ሳ ራሷን ንደሳትማድርጓት በቃ በጣም ብዙ ችግር ውስጥ ብዙ ውስጥ ገባች። ሌላ ቢቀር ኢቨን ተመልሰ እንኳን እንኳን ልትሰራ ለመመለሻ እንኳን የሚሆን ብር እጇ ላይ ምንም እያንዳንዱ ብር ነበር የምትልቀው ሁሉም ነገር በዚህ ያ ሁሉ ስራ ሰርታ ነገር ያሰበችው ትዳር ያሰበችው ንብረት ምናምን ነገር ሁሉ ማፍራት ቢዝነስ ምናምን የራሷን ለመጀመር ደግሞ ክዶ አጠቃላይ ምን ሆነ? ዜሮ ቀፍስ። ከዛ በዚህ ተነሳ በጣም የከፍተኛ የሆነ የአእምሮ ጭንቅ ሁሉ ነገር ገጠማት ማለት ነው። ወይ በእናንተ ላይ ወይ በእናንተ በምታውቁት በቀረብ ሰው ላይ ደርሷል። አዲስ ነገር አለ የምነግራችሁ በአብዛኛው የምትሰሙት ነገር፣ ሰሞኑ ደግሞ እኔ በተለየ መልኩ ለምን እንደሆነ አላውቅም፣ በቲክቶክ ላይ ባንዳንድ ቪዲዮች ላይ በጣም እያየሁት እንደዚህ ዓይነት ቪዲዮ ብራችን ተበላ። በወንድም ብቻ ለምን እኔ ግርፋችሁ በቤተሰብ ነው፣ በወንድም በወንድም ብቻ ሳይሆን በፍቅረኛ እንደዚህ በሚወርዱት ሰው ምናምን፣ በብዙ በቤተሰብ በእናት አባቶች ጭምር ተለፍት የተላከም ብር የቤተሰብን ብር የልጆችን ብር በማጥፋት ቤተሰቦች ምንድን ነገር ውስጥ ምናምን ገብተው እየሰማን ነው ማለት ነው። እና ይህን ነገር ሀሳብ ያመጣው ዛሬ ምንድነው ታውቁታላችሁ? ላስታውሳችሁና ላስጠነቅቃችሁ፣ ምክንያቱም ሰውን ማመን ካለባችሁ ማመን ያለባችሁ እስከፍ ስለ ነሱ ራስን ያሳለፈው በመጉዳት ደረጃ አረ ለቤተሰብ ማንስ ማንም ሰው ቤተሰቡን መርዳት አለበት። ስራ ሰርቶ ቤተሰብ መርዳት አስፈላጊ ነገር ነው። እነሱን መርዳት ግዴታም ጭምር ነው። ግን እነሱ ነው ራሳችሁን የጣለን ሳይሆን ራሳችሁን የጣላችሁ ሳይሆን እነሱን የምትረዱበትንም ራሳችሁንም ከችግር ነገ ከስደት መልስ የቦታችሁን ታስተካክሉበትን መንገድም በሚያበላሽ መልኩ የሚሆን መሆን የለበትም እና እሱ ነገር ከግምት ያስገባችሁ ተነቃችሁ መሆን አለበት። ዋናው የዛሬ ዓላማ ይሄ ነው። ለዚህ ነው ስክሪፕቶች እንድትተልፋችሁ እንጣቁት ታሪክ ነው አዲስ ነገር ለሚያገርፋችሁ። ሶ በቃ ሰው ስታምኑ የሆነ ነገር ስታደርጉ የሆነ ክፍል አስቀምጡ። ወንድም ስለሆነ አባት ስለሆነ እህት ስለሆነች እናት ስለሆነች ሳይሆን በቃ ሰው ናቸው እና ሰው ደግሞ አሁን በተለይ በተለይ አሁን ባለው ኢትዮጵያ ውስጥ ባለው ህይወት በጣም ኑሮ አስቸጋሪ ነው። ሶ ነገ ሰው አስተካክሉ። ነገ መልሰዋለሁ ብሎ የሚያጠፉ ይችላል ከክፋትም ላይ ይችላል ነገ መልሰዋለሁ በችግር ይችላል። ግን ዞሮ ዞሮ እናንተ ችግር ውስጥ መጓታችሁ ለማገር በጣም ተጠንቀቁ ተጠንቀቁ ለማለት ነው። ይህንን ቪዲዮ የምትመለከቱ ወላጆች፣ ወንድም፣ አንዳንዴ ፍቅረኛ፣ ጓደኛ ተብዬ በአጠቃላይ እነዚህ ሰዎች ብሩ የሚያመጡበት መንገድ በጣም ከባድ ነው። በተለይ አረብ አገር የሚሰሩ ሰዎች በጣም በጣም ከባድ ነው። ከሚለፉት ከሚያሳልፉት የትግል አንጻር የሚያገኙት በጣም አነስተኛ አይገባቸው። ከዛ በላይ ማግኘት ይገባቸው ነበር። ግን ደሞ ይሄ ነው ያለው። ይሄ ነው ብዙ ተለፍቶ ትንሽ ብር ነው የሚገኘው። እሷም ተጠራቅሞ የተቀመጠችውን ብር ለነገ ተስፋ ብለው ስንት ነገር ያጡበት እድሜያቸው ያጡበትን ገንዘብ እንደ ትንሽ ነገር ቆጥሮ ማጥፋት ወይ ደግሞ በግዴለሽነት የእነሱን ብር ለመጠቀም ወይ እነሱ ለመብዳት አንዳንድ ጊዜ በዛ ነገር ስለሚሰማ ነው። እና እንደዚህ እንደዚህ ነገር ለማድረግ ማሰብ በራሱ ትክክል አለ ኖርማል ኖርማል ነው ብዬ አላስብም። ኖርማል አለም። እናንተ ይህን በዛ ጊዜ የምትሰሙ ሰዎች፣ የሰው ብር የምትበሉ ሰዎች፣ አረብ ሀገር ሴቶች ብር የምትበሉ ሰዎች ለመብላት እቅድም ያላችሁ በቴሌግራም ሆነ የተጀናጀናችሁ ያላችሁ እንዲያሳምኝ እንዲያሳምኝ የብር ራስ ነው የምትሉ ሰዎች እረፉ፣ ተመለሱ። ይሄ የማንቀጥ ብር ነው። እነሱ በጣም ብዙ ለብተው ብዙ ዋጋ ከፍለው ደም ተፍቶ ብር ነው፣ ለእናንተ አይጠቅማችሁ። መክፈላችሁ አይቀርም፣ ዛሬ ባይሆን ነገ ባይሆን የሆነ ጊዜ ግን በሕይወታችሁ የሰራችሁትን ዋጋውን መክፈላችሁ አይቀርም። ሰላምታ ማላበዛባችሁ ቀጥታ ወደ ቪዲዮ የገባሁት የሚያስደስታል እንደኛው መተዋወስም ያስፈልጋል። ለቤተሰብ ወንድም ብላችሁ የምትጠሩኝ እንደ ወንድም ወንድም አይመክርም፣ መምከር አለበት። ምን ጊዜ ይሳቅና ምን ጊዜ ጊዜ ሚያስደስ ነገር አንዴ ቁም ነገር። በቀጣይ ቪዲዮ ግን ሴሪየስ ባልሆነ ቪዲዮ እንገናኛለን። ለማንኛውም ይሄንን ቻናል ለመጀመሪያ ጊዜ ሰዎች በኋላ ላይክ ለማንኛውም እኔም ወደ ምግቤ ልመለስ፣ እናንተም ወደ ስራችሁ። በቀጣይ ቪዲዮ እንገናኛለን። ቻው